ዮም ጸመ ቁስቋም ማርያም የአርያም ንግስት የፍጥረታት ሁሉም መቤት ድንግል ማርያም የባሕርይ አምላክ ልጇን አዝላ ወደ ምድረ ግብፅ ወረደች። በማቴዎስ ወንጌል ምዕራፍ 2 ከቁጥር 1 እስከ 18 ላይ እንደምናገኘው ጌታችን በተወለደ በሁለት ዓመቱ ሰብዓ ሰገል ወደ ቤተልሔም መጥተው ሰግደውለት ወርቅ ዕጣን ከርቤ ገብረውለት ነበር። ንጉሥ ተወልዷል መባልን የሰማ ሄሮድስ 144 ሺህ ሕፃናትን ሲፈጅ በቅዱስ ገብርኤል ትእዛዝ እመቤታችን ቅድስት ድንግል ማርያም አንድ አምላክ ልጇን አዝላ በአንዲት አህያ ጥቂት ስንቅ ቋጥራ ከዮሴፍና ከሰሎሜ ጋር ስደት ወጣች። ከገሊላ ተነስታ በጭንቅ በመከራ በረሃብ በጥም በሐዘንና በድካም በብዙ መከራ ተጉዛ ግብፅ ደረሰች። የአምላክ እናት በብርድ ተንገላታች። ለኛ የሕይወት እንጀራን ተሸክማ እርሷ ተራበች። የሕይወትን ውሃ ተሸክማ ተጠማች። የሕይወት ልብስን ተሸክማ ተራቆተች። የሕይወት ፍስሓን ተሸክማ አዘነች። እመቤታችን ቅድስት ድንግል ማርያም ተራበች፣ ተጠማች፣ ታረዘች፣ ደከመች። ይህንንም ምእመናን በዘመነ ጽጌ እያሰብን በጸሎት በማኅሌት እናሳልፈዋለን። እነሆ ህዳር ስድስት የዘመነ ጽጌ ማብቂያ የስደቷ ማክተሚያ ነው። እመቤታችን ቅድስት ድንግል ማርያም ልጇ ወዳጇ ኢየሱስ ክርስቶስን ይዛ ወደ ግብፅ የተሰደደችበት ምክንያት አለ። ይኸውም ምሳሌውን ለመፈጸም ነው። አንድም መድህን ዓለም ኢየሱስ ክርስቶስ የሥጋ አባቶቹ እነ አብርሃምና እና ያይቆብ እነ ኤርምያስ ወደዚያ ተሰደዋልና፣ አንድም ከግብፅ ጣዖት አምልኮን ያጠፋ ዘንድ ነው። በተጨማሪም እመቤታችን ቅድስት ድንግል ማርያም ልጇ ወዳጇ ኢየሱስ ክርስቶስን ይዛ በስደቷ ዘመን ወደ ኢትዮጵያ እንደ መጣች የታሪክ ጸሐፍት ይናገራሉ። ይህም በግብፅና በኢትዮጵያ ያሉ ገዳማትን ለመቀደስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ስደትን ለሰማይታት ባርኮ ለመስጠትና የአዳምን ስደት በስደቱ ለመካስ እነሆ ተሰደደ። እመቤታችን ቅድስ ድንግል ማርያም በስደቷ ጊዜ ልጇ ሕፃኑ ኢየሱስ ክርስቶስ፣ ቅዱስ ዮሴፍ ጠባቂዋና ሰሎሜ አብሳሪው መልአክ ቅዱስ ገብርኤል እየመራቸው በስደት ዘመን በረሃ ለበረሃ ተንከራትተዋል። እመቤታችን ከልጇ ጋር ወደ ግብፅ መሰደዷ በብሉይ ኪዳን የተነገረ ትንቢት አለው። ዋነኛው በማቴዎስ ወንጌል የተጠቀሰው ትንቢት ልጄን ከግብፅ ጠራሁት የሚለው የነቢዩ ሆሴ ትንቢት ነው። ትንቢተ ሆሴ ምዕራፍ 11 ቁጥር 1ን ወንጌላዊው ቅዱስ ማቴዎስም ንጉሥ ሄሮድስ ከሞተ በኋላ የጌታ መልአክ ለዮሴፍ ተገልጦ ወደ እስራኤል ምድር እንዲመለስ ያዘው። ይህም ከግብፅ ልጄን ጠራሁት ያለው በነቢይ የተነገረው ቃል ይፈጸም ዘንድ ነው በማለት በማቴዎስ ወንጌል ምዕራፍ 2 ቁጥር 15 ላይ ጠቅሶታል። እመቤታችን ቅድስ ድንግል ማርያም በዘመነ ስደቷ ብዙ መከራዎች ተፈራርቀውባታል። ድንገተኛው ጉዞና የዘመኑ ግርግር በሌሊትና በቀን በወንበዴዎች መካከል በከፍተኛ ድንጋጤና ፍርሃት ልጇን ይዛ እንድትጓዝ አድርጓታል። ከቤተልሔም እስከ ግብፅ ያለው ረጅም ጉዞ እጅግ አድካሚና አደገኛ ነበር። በበረሃው የውሃ ጥም፣ ረሃብና የፀሐይ ቃጠሎ ያጋጠማት ከባድ መከራ ነው። መጠለያም አልነበራትም። በተጨማሪም በግብፅ የነበሩ አብዛኛዎቹ ሰዎች ጣዖት አምላኪዎች ስለነበሩ ሕፃኑ ኢየሱስ ክርስቶስ ወደ እነርሱ ሲገባ ጣዖታቸው እየተሰበረ ይወድቅ ነበር። በዚህም ምክንያት የግብፅ ሰዎች በጥርጣሬና በጥላቻ ይመለከቷቸው ስለነበር ሕይወታቸው እጅግ በከፋ አደጋ ላይ ወድቆ ነበር። እመቤታችን ቅድስት ድንግል ማርያም ሕፃኑ ኢየሱስ ክርስቶስን በመጠበቅ ኃላፊነቷን ተወጥታለች። እርሱን ከበሽታ ከረሃብና ከሄሮድስ ጭፍሮች መካከል ለመጠበቅ በከፍተኛ ጭንቀትና ፍርሃት በመሆን አሳልፋለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊት እንደሚያስረዳውና በብዙ ድርሳናትና ስንክሳሮች ውስጥ እንደምናገኘው እመቤታችን ከግብፅ ስደት ከተመለሰች በኋላ ኢትዮጵያን እንደጎበኘችና በበረከት በኪደት እግሯ ልጇን ይዛ በመምጣት ሀገራችንን እንደባረከች ቤተ ክርስቲያን ታስተምራለች። እመቤታችን ቅድስት ድንግል ማርያም በግብፅ ይልቁንም ተደረስ በተባለ ስፍራ በሙስጡርድ በዘይቱን፣ በደይል አል ሙሐረቅ፣ በአስዩጥ እየተመላለሰች ልጇን ከክፉ ሁሉ ነገር ለመጠበቅ በስደት አሳልፋለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በዘመነ ጽጌ ይህንኑ የእመቤታችንን መከራና ስደት በማሰብ በልዩ መንፈሳዊ አገልግሎት በቤተ ክርስቲያን ይልቁንም ደግሞ በማኅሌት በዓሉን በታላቅ ድምቀት ታከብራለች። ከመስከረም 26 ጀምሮ እስከ ኅዳር 6 ቀን ድረስ የጌታችንንና የእመቤታችንን ስደት ታስባለች። በዚህ ዘመን ቅዱስ ያሬድና አባ ጽጌ ድንግል ባዘጋጇቸው ድርሰቶች የጌታችንና የእመቤታችን ስደት በመሐሌት ይታሰባል። ምስጋናና ልመና ይቀርባል። ከገነት የተሰደደው አዳምን ወደ ቀደመ ክብሩ ወደ ቀደመ መንበሩ ከዚያም ወደሚበልጥ ክብር ለመመለስ የተወለደው ጌታችንና መድኃኒታችን ኢየሱስ ክርስቶስ ገና ከሕፃንነቱ ጀምሮ ስደትና መከራን መቀበሉን በማውሳት በማኅሌት ይህንኑ ታወሳለች። በመጽሐፈ ስንክሳር እንደተመዘገበው ግንቦት 24 ቀን እመቤታችንና ጌታችን መድኃኒታችን ኢየሱስ ክርስቶስ በስደት ግብጽ ደርሰዋል። በግብጽም ባሉ የተለያዩ ከተሞች ተዛውረዋል። ጌታም በተለያዩ ቦታዎች በርካታ ተአምራትን አድርጓል። በዘመነ ስደታቸው አንዳንድ ሰዎች ተቀብለው ሲያስተናግዷቸው፣ ሌሎች ደግሞ አሳደዋቸዋል፣ መከራን አጽንተውባቸዋል። በዚሁ ስደታቸው ወቅት ነው ወደ ኢትዮጵያ መጥተው ሀገራችንን እንደባረኩ የቤተ ክርስቲያን ትምህርት የሚገልጸው። ንጉሥ ሄሮድስ ከሞተ በኋላ የጌታ መልአክ በግብጽ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የፈለጉት ሞተዋልና፣ ተነሳ፣ ሕፃኑንና እናቱን ይዘህ ወደ እስራኤል ሀገር ሂዳለው እርሱም ተነስቶ ሕፃኑንና እናቱን ይዞ ወደ እስራኤል ሀገር ገባ። ወደ እስራኤል ሀገር ሂድ የሚለው የመልአኩን ቃል የሰማው ቅዱስ ዮሴፍ ቁስቋም በምትባል በግብፅ ባለች ቦታ ነው። ከዚች ቦታ ላይ የእመቤታችን ቤተ ክርስቲያን ተሠርቶ ቅዳሴ ቤቱ ሕዳር ስድስት ቀን ከብሯል። ሃያ ሦስተኛው የእስክንድሪያው ፓትርያርክ ቴዎፍሎስ ደግሞ በጌታና በእመቤታችን ስደት ወቅት የሆነውን ነገር እንዲገለጥለት ለብዙ ጊዜ ጸሎት ካደረገ በኋላ ሕዳር ስድስት ቀን እመቤታችን ተገልጣለት በጉዞ ወቅት የሆነውን ሁሉ ነግረዋለች። ስለዚህ ሕዳር ስድስት ቀን በሁሉም ምስራቃውያን አብያተ ክርስቲያናት የእመቤታችን ከስደት የመመለሷ ነገር የሚታሰብበት ሆኗል። ሰብአ ሰገልም ከሄዱ በኋላ እነሆ የጌታ መልአክ በህልም ልዮሴፍ ተገልጾ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነስና ሕፃኑንና እናቱን ይዘህ ወደ ግብጽ ሽሽ እስከ ነግርህም ድረስ በዚያ ተቀመጣ አለው። እርሱም ተነስቶ ሕፃኑና እናቱን ያዘና የጌታ ነቢይ ልጄን ከግብጽ ጠራውት የተባለው ይፈጸም ዘንድ ወደ ግብጽ ሄዷል። ሄሮድስ እስኪሞትም በዚያ ቆይቷል። በማኅሌተ ጽጌ የመጨረሻው ሳምንት ከሚቀርበው ስብሐተ እግዚአብሔር መካከል አንዱ እመቤታችን ቅድስት ድንግል ማርያም በስደት ከነበረችበት ግብጽ ወደ ሀገሯ እንድትመለስ ሊቃውንቱ ተመየጢ ተመየጢ፣ ተመለሺ ተመለሺ እያሉ የሚያሰሙት ጣይመ ዜማ አንዱ ነው። ይህንን ቃል የተናገረው ጠቢቡ ሶሎሞን ነው። ጠቢቡ ሶሎሞን በመሐልየ ማሊ መጽሐፉ ተመለሺ ተመለሺ እያለ ሲዘምር እናያለን። ሶሎሞን ወዳጄ ውበቴ ሱላማጢስ ወይ ተመለሺ ያለው አንድም ቤተ እስራኤልን ከግብፅ ተነስተሽ ወደ ከነአን ተመለሺ የሕዝቤን ግፋየው መቃተታቸውን ሰምቼ ላድናቸው ወረድኩ እንዲል ስደቱ ባርነቱ ይበቃል፣ ከግዞት ወደ ዕረፍት ተመለሺ ሲል ነው። አንድም እግዚአብሔር በቂሮስ በዳሪዎስ አድሮ በዮሴ በዘርባቤል አድሮ ቤተ እስራኤልን ከባቢሎን ተመለሺ ሲል ነው። እስራኤል ፍርድ በማጓደላቸው ደሃ በመበደላቸው የአባቶቻቸውን አምላክ እግዚአብሔርን ረስተው ኃጢአትን በመሥራታቸው በቃለ እግዚአብሔር በማፌዛቸው እግዚአብሔርን አስቆጡት። ትውልድ ሁሉ ወደ አባቶቻቸው ተከማቹ፣ ከዚያም በኋላ እግዚአብሔር ለእስራኤል ያደረገውን ሥራ ያላወቀ ሌላ ትውልድ ተነሳ ተብሎ በመጽሐፈ መሳፍንት ምዕራፍ ሁለት እንደተጻፈ ያለ እግዚአብሔር ምንም ማድረግ አይቻላቸውምና ይህን በማድረጋቸው እግዚአብሔር አረመኔዎች ጨካኞች አሕዛብ ከለዳውያንን አስነስቶ ብዙዎቹን በሰይፍ አጠፋቸው ከሰይፍ የተረፉትን ደግሞ በነቢዩ በኤርምያስ የተነገረው ትንቢት ይፈጸም ዘንድ ለሰባ ዘመን ያህል ወደ ባቢሎን ምርኮ በግዞት እንዲሰደዱ አደረጋቸው አምላካችን እግዚአብሔር ወደ ተጨነቁት ወደ ተገፉት፣ ወደ ሀጣን መሄድ ግብሩ ነውና ደግሞም እስራኤል የበኩር ልጆቹ ናቸውና ይሳሳላቸዋል። በኤርምያስ የተነገረው ትንቢት ሲፈጸም ከሰባ ዘመን የባቢሎን ስደት ተነስተሽ ወደ ኢየሩሳሌም ሀገርሽ ማርና ወተት ወደምታፈሰው ምድር ተመለሺ የተባለው ስለዚህ ነው። ወዳጄ ሱላማጢስ ሆይ ተመለሺ ተመለሺ ያለው ስለ አዳምና ስለ ልጆቹ ነፍስ ተገብቶ ነው። አዳምና ሔዋን ጸበለስን ቀጥፈው በመብላታቸው ምክንያት በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል ተፈርዶባቸው ከነ ልጅ ልጆቻቸው ለ5500 ዘመን በሲኦል በደይን ተሰደው ይኖሩ ከነበረበት እነሆ አምላካችን መድህን ዓለም ኢየሱስ ክርስቶስ በተራራው በኮረብታው እያስተማረ መጥቷልና። ሱላማጢስ ሆይ ተመለሺ፣ በተራራውና በኮረብታው አለ በትዕቢተኞችና በፈሪሳውያን መካከል እንደ ባለ ስልጣን እያስተማረ መምጣቱን ለማጠየቅ ነው። አንድም ሐዋርያትን በተራራ መስሎ መናገሩ ነው። ይህንንም ነው ተመየጢ ተመየጢ፣ ተመለሺ ተመለሺ፣ ነፍሴ ሆይ በሲኦል ሥቃይ ስትባዝኝ ነበር፣ ተመለሺ ወደ ቀደመ ቦታሽ ወደ ገነት ተመለሺ ለማለት ዛሬም ሊቃውንቱ ተመየጢ ተመየጢ ማለታቸው አንድም ጠቢቡ ሰሎሞን ወዳጄ ሆይ ተመለሺ፣ ሱላማጢስ ሆይ ተመለሺ እያለ ደጋግሞ ጥሪውን የሚያስተላልፈው ለእመቤታችን ነው። የፊቱ ምስጢር ተገልጾለት በመንፈስ ቅዱስ መነጸር ስደቷን አይቶ የግብፅ ሀገር ስደቱ ይብቃሽ፣ አሁን ጊዜው ደርሷልና ወደ ሀገርሽ ወደ ናዝሬት ተመለሽ ይላታል። እመቤታችን ከኋላ የሄሮድስ ወታደሮች ይደርሱብኝና ልጄን ይገሉብኝ ይሆን እያለች በስጋት ከፊት የምትደርስበትን ስፍራ፣ ሀገር፣ ሕዝብ፣ ሁኔታ ስለማታውቅ በጭንቅ አስቸጋሪውን በረሃ በእግር አቋረጠች። በረሃብና ጥም ተቸገረች፣ ተጨነቀች። ይህንን ሁሉ መከራ አሳልፋ እነሆ መልአኩ እንደ ተናገረ ልጇን ይዛ ወደ እስራኤል ለመመለስ ተነስታለች እና ሊቃውንቱ በዜማ ያመሰግኗታል። ዘመነ ጽጌው ማብቂያ ህዳር ስድስት የእመቤታችን የቁስቋም በዓል የሚከበርበት ነው። ደብረ ቁስቋም በደቡብ ግብጽ የሚገኝ ተራራ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በእመቤታችን ዕቅፍ ሆኖ ከዮሴፍና ከሰሎሜ ጋር በስደት ያረፉበት ቦታ ነው። መቤታችን ልጇን ይዛ ከስደት ስትመለስ ያረፈችበትን ይህንን ተራራ ደብረ ቁስቋምን ባርከዋለች፣ ቀድሰዋለች። ይህም ተራራ የተቀደሰ ለመሆኑ የእስክንድሪያው ሊቀ ጳጳስ ቅዱስ ታኦፊሊጎስ በድርሳነ ማርያም እንዲህ አለ። ይህም ከሀገሮች ሁሉ ተራሮች የሚበልጥ ከፍ ያለ ተራራ ነው። በውስጡ ቅዱስ እግዚአብሔር ያድራል። ይህንን ተራራ የእግዚአብሔር ልጅ ወዶታል፣ አክብሮታል ከዓለም አገሮች ሁሉ ከተቀደሰች እናቱ ጋር አድሮበታል ከመላእክት ቤት ያድር ዘንድ አልወደደም ቢታንያንም አልመረጠም ከተራራው ላይ ባለች ገዳም ቤት ውስጥ አደረ እንጂ ነቢዩ ዳዊት የጽዮንን ተራራ ወደደ በአርያምም መቅደሱን ሠራ እንዳለ አንተ ተራራ ሆይ የእግዚአብሔር ማደሪያ በሆንክ ጊዜ በኪሩቤልና በሱራፌል መካከል ፍጹም ደስታ ተደረገ። የመላእክት ሠራዊት ቅዱስ የሆነ ፈጣሪያቸውና ጌታቸው የታዘዙት ያገለግሉት ነበር። አንተ ተራራ ሆይ፣ ያደረብህ ጌታችን ስለሆነ ከተራሮች ሁሉ ከደብረ ሲናም ይልቅ ከፍ ከፍ አልክ። ጌታችን በደብረ ሲና ባረፈ ጊዜ ፍጹም ደስታ ታላቅ ብርሃንም በሆነ ጊዜ መባረቅትን መመልከት ከሙሴ በቀር የቻለ የለም። እርሱም ቢሆን ፊቱን ማየት አልቻለም። ሥጋ ለባሽ ሁሉ እርሱን አይቶ በሕይወት መኖር የሚቻለው የለምና፣ እኛ ግን አየን፣ በዚህ ማደሩን ተረዳን። ዳግመኛም ንጽሕት በሆነች በማርያም ዘንድ አየነው። ቅዱስ ከሆነች ከመቤታችን ማርያም ዘንድ በቤተልሔም ስለ እኛ በተዋደው ሥጋ በጨለማና በሞት ጥላ ስር ያለን እኛን ከቸርነቱ ሰውን ከመውደዱ የተነሳ መጥቶ አዳነን። ከዓለም ሁሉ ይልቅ ጣዖትን በማምለክ ሲበድሉ ወደ ግብፅ ሀገር ወርዶ በእነርሱ ላይ የመለኮትነት ብርሃኑን በማብራት ታላቅ የሆነ ክብሩን ገለጠ ብሎ በድርሳነ ማርያም አመስግኖታል። ዳር ስድስት ቀን የሚነበበው መጽሐፈ ስንክሳር ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛም በኋላ ዘመን ሐርያትን በደብረ ቁስቋም ሰብስቦ ታቦትንና ቤተ ክርስቲያኑን አክብሮ የቁርባን መሥዋዕት ሰርቶ ቅዱስ ሥጋውን ክቡር ደሙን እንደሰጣቸው፣ እኛም ለዚህ ክብር የበቃን እንሆን ዘንድ የእግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን።